ዛሬው እለት በአዲስ አበባ ከተማ አምስት ሺህ የመንግስት ትምህርት ቤቶች መምህራን የጋራ መኖሪያ ቤት በኪራይ እጣ ተላልፏል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጠን ባልደረባችን ዮሐንስ ፍስሐ ስቱዲዮ ይገኛል። ከእሱ ጋር የተወሰነ ቆይታ ያደርጋሉ። ተረጋጋ እንግዲህ ያው የሮጥ ከነቀታ የመጣኸው እና በተቻለ መጠን ባለን ደቂቃ ውስጥ በተለይ እነዚህ አምስት ሺህ መምህራን በምን መስፈርት እንደተመረጡና አጠቃላይ በኪራይ የመኖሪያ የጋራ መኖሪያ ቤቶችን የማስተላለፍ ሂደት ምን መልክ እንደነበረው እናንሳ። አመሰግናለሁ ተመስገን። ከዚህ ቀደም እንግዲህ የአዲስ አበባ ከተማ አስተዳደር የመንግስት መምህራን ተጠቃሚ ለማድረግ የተለያዩ ስራዎችን ሲያከናውን ቆይቷል። ከነኚህ መካከል እንግዲህ ከአንድ አመት በፊት 50 ሚሊዮን ብር በሚሆን ወጪ ህዝብ ትራንስፖርት እንዲጠቀሙ በነጻ ማለት ነው ማመቻቸቱ ይታወሳል። አሁን ደግሞ በአዲስ አበባ ከተማ የሚኖሩ የመንግስት መምህራን ከመኖሪያ ቤት ጋር የተያያዘ ያለባቸውን ችግር ለመፍታት አንድ ነጥብ ሁለት ቢሊዮን ብር በሚሆኑ ውጪ አምስት ሺህ ጋራ መኖሪያ ቤቶችን ሲገነባ ቆይቷል። በኪራይ ለማስተላለፍ ማለት ነው። እነህ ግንባታቸው ተጠናቆ እንግዲህ ዛሬ በአዲስ አባ ከተማ አስተዳደር ህንጻ ውስጥ ለባለ እድለኞች ቤቶቹ ተላልፈዋል ማለት ነው። አጠቃላይ አዲስ አበባ ከተማ ውስጥ ምን ያህል የመንግስት መምህራን አሉ ብለን ስንመለከት 17899 መምህራን አሉ፣ አዲስ አበባ ከተማ ውስጥ የመንግስት ማለት ነው። ከነዚህ መካከል እዚህ እጣ ውስጥ እንዲካተቱ የተደረጉት 16798 ናቸው። ምናልባት በምን መስፈርት ነው የተመረጡት እነኚህ መምህራን እጣ ውስጥ የተካተቱት የሚለውን እንደሚከተለው አቀርባለሁ። የተመረጡበት የመጀመሪያው መስፈርት የግል ቤት እንደሌላቸው ተረጋግጦ ነው። የግል ቤት የሌላቸው መሆኑ ተረጋግጦ ነው፣ የመጀመሪያው መስፈርት የተመረጡበት ሁለተኛው ደግሞ በአገልግሎት ዘመናቸው ነው። በአገልግሎት ሲባል በሶስት መስፈርት ነው እዚህ ውስጥ የተካተቱት ከአንድ ዓመት እስከ አምስት ዓመት፣ ከስድስት ዓመት እስከ አስራ አምስት ዓመት እና ከአስራ ስድስት ዓመት በላይ በሚል መስፈርት ነው እዚህ ውስጥ የተካተቱት። እንግዲህ እነኚህን አጠቃላይ መስፈርቶች ያለፉ አምስት ሺህ መምህራን በእጣ ቤቶቹ በኪራይ ተላልፈዋል ማለት ነው። ቤቶቹ ስቱዲዮ፣ ባለአንድና ባለሁለት መኝታ ቤቶች ናቸው። ዋጋቸውም እንግዲህ ኪራይ በኪራይ ነው የሚተላለፉት። የኪራይ ዋጋቸውም ስቱዲዮ 353 ብር፣ ባለአንድ መኝታ 671 ብር ባለ ሁለት መኝታ ደግሞ 871 ብር ሆኖ ዋጋ ወጥቶላቸዋል ማለት ነው በጣ ወጣቱ ስነ ስርዓት የአዲስ አበባ ከተማ ከንቲባ ክቡር አቶ ድሪባ ኩማ እንግዲህ በቀጣይ 16 ሺህ ናቸው እጣ ውስጥ የተካተቱት 5 ሺህ ብቻ ናቸው ቤት ያገኙት ና ሌሎች ቤት ያላገኙ መምህራን ቤት እንዲያገኙ በቀጣይ በትኩረት ይሰራል የተባለው በማታዊት ዜና ውጃችን ደግሞ ጠቅላላ ያለ መረጃውን የምናደርስ ይሆናል ተመስገን አመሰግናለሁ ጥሩ በጣም ነው የማመሰግነው ዮሐንስ መጣ